የዋሸሁት ይበቃኛል፣ እስካሁን የታገስኩት ይበቃኛል ሲሉ የቀድሞ የትግራይ ክልል ጊዜ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ተናገሩ። ሰላም ጤና ይስጥልን። ውድ የኢትዮ ከረንቲ የዩቲብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ እየተመራረጡትን ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንዲዘልቁ ባክብሮትና በትህትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። በትግራይ ያለው ህገወጥ የወርቅ ንግድ ከፕሪቶሪያው ስምምነት በኋላ የጀመረ ሳይሆን ጦርነቱ ጊዜም ሳይቀር ሲሰራ የነበረ እንደሆነ የጊዜያዊ አስተዳደር ፕሬዝዳንት እንዲሁም አሁኑ የምስራቅ አፍሪካ ጉዳይ አማካሪ ሚኒስትር አቶ ጌታቸው ረዳ ይፋ አደረጉ። አቶ ጌታቸው ብዙ ሰው የወርቅ ንግድ የፕሪቶሪያው ስምነት ከተፈረመ በኋላ የጀመረ ይመስለዋል ያሉ ሲሆን፣ ግን ጦርነቱም እየተካሄደ ንግዱ ነበር ብለዋል። እኔ የማምንበት ትግል ውስጥ ያካሄድኩት ብዬ አምናለሁ። በዛም በማምንበት ትግል ውስጥ የትግራይ ህዝብ አጀንዳ ይዘው የታገሉ ብዙ የጦር መኮንኖች አሉ። ለሰሩ ስራ ያለ ክብር በፍጹም አይቀንስም። ግን ደግሞ ገና ጦርነቱ በሺህ የሚቆጠሩ ወጣቶችን ይበላ በነበረበት ወቅት ሳይቀር ምሽግ ለመቆፈር ብለን የወሰድነው ስካቫተር ወርቅ በመልቀም ይጠቀሙበት የነበሩ አዛዦች ነበሩ ሲሉ አጋልጠዋል። ሲዋሹ በጣም ነው የሚገርመኝ ያሉት አቶ ጌታቸው ረዳ እኔ እስካሁን የዋሸሁት ይበቃኛል እስካሁን የታገስኩትም ይበቃኛልም ብለዋል። ታቸው ረዳ የኤርትራ ሰራዊት እናፈርሰው በሚል ዓላማ ዘመቻ የጀመረ ዘመቻውን የሚመራው አመራር ሰዎች እያፈሰ ገንዘብ ሲሰበስብ እንደነበር ተናግረዋል። ሰው ሲሸጡ የሚኖሩ ሰዎች አሉ። ኤርትራ መሸጥ ንብረት ነው የሚባለው ወርዷል ወይ ይባላል። ታፍነው ይዘው 27 ወጣቶች አንድ ቤት ተዘጋና ቤተሰቦቻቸው አላቸው። ውጭ ሀገር የሚባሉ ሰዎች አካውንት እየተጠየቀ እያንዳንድ ሰው በትንሹ 40 ዶላር እንዲያስገባ ተደርጎ 20 ሰው ካፈንክ 80 ዶላር ታስገባለህ። በዚህ የውጭ አካውንት ተከፍቶ በሺ የሚቆጠሩ ሰዎች እየሸጡ እያገቱ ገንዘብ እንዲሰበስቡ የሚያደርግ አመራር የሚሰጡ ከፍተኛ አመራሮች አሉም ሲሉም ተናግረዋል። ይህ ተግባር መጀመሪያ በኤርትራዊ መጀመሩን ከዚያ ወደ ትግራይ ተወላጅ መዞሩን ተናግረዋል። እዚህ ጉዳይ ላይ ጥናት ተደርጎ አመራሮቹ ለሕግ እንዲቀርቡ ሙከራ ቢደረግም ማቅረብ እንዳልተቻለ ሁለት ዓመታት እንደሆነው ጠቁመዋል። አቶ ጌታቸው ረዳ ይህ የሚመራ የመረጃ መመሪያ ኃላፊ እርምጃ እንዲወስድበት ወደ ከስራ እንዲነሳ ብለው ወስነን ስናበቃ ለማስ ም ኃላፊነት የሚሰጣቸው የጸጥታ አመራሮች አላስፈጽሙም ሲሉ ተናግረዋል። የጸጥታ አመራሮች በባህሪያቸው ጥፋት ያጠፋውን ያላጠፋውን የመተጋገዝ ባህሪ ያላቸው ሲሉ ተደምጠዋል። አቶ ጌታቸው ረዳ በወርቅ ንግድ ውስጥ ስላሉ አመራሮች በዝርዝር ተናግረዋል። ወርቅ ንግድ ውስጥ እየገባ ለትግራይ ነጻነት እስከ መጨረሻው እሰዋለሁ እያለ የሚፎክረው ጄኔራል አለ። አሁንም እንደ አይነቱ የወርቅ ንግድ ውስጥ ነው ያለው ሊባል ይገባል ብለዋል። አቶ ጌታቸው ረዳ እነ ምግበይ በወርቅ ንግድ ውስጥ ተሰማርተው እንደሚገኙ በስም ጠቅሰው አድርገዋል እነ ምግበ የሰሩት ጀግንነት የወጣት መስዋዕትነት መሰረት ተደርጎ የወጣት ጀግንነት ነው ያሉት አቶ ጌታቸው ረዳ እነዛን ወጣቶች ለስደት የሚዳርግ ደረጃ ወደ ተራ ወርቅ ንግድ ገብተው ሲያበቁ የስርቆት ተግባራቸው የትግራይ ግዛት አንድነት የማረጋገጥ አድርገው እየገለጹ እንደገና ይህን ወጣት ለሌላ መስዋዕትነት ሊያደርጉ እየተንቀሳቀሱ ነው ብለዋል። እና ኃይለሥላሴም አሁንም በትግራይ ሕዝብ አንድነት ስም የትግራይ ወጣት ከኤርትራ ጋር ቢሆን አብሬ ለማገዶነት አደርገዋለሁ በሚል በጀግንነት ስም እየፎከረ ነው ሲሉም ገልጸዋል። እነ ምግበይ እነ ኃይለሥላሴና ኮሎኔል ተወልደ ገብረትንሣኤ በወንጀል የተነከሩ ሰዎች ናቸው ብለዋል። ድንገት ሰላም ቢፈጠር ተጠያቂ እንሆናለን፣ አደጋ ውስጥ እንገባለን ብለው ስለሚያስቡ ግርግር እንዲያልቅ አይፈልጉም ሲሉ ገልጸዋቸዋል። የትግራይ ህዝብ ለሌላ ጦርነት ለማስገባት እያሰቡ እንደሆነ የጠቆሙት አቶ ጌታቸው ረዳ የፌዴራል መንግስት ድንገት ውጊያ ይገጥመናል በሚል ስጋት ውጊያው ትግራይ ውስጥ እንዲካሄድ የሚያስችል ስትራቴጂ ተቀይሶ እየተንቀሳቀሱ ነው ብለዋል። ሰላም መፍጠር አለበት በኢትዮጵያም በኤርትራ መካከል ጦርነት መፈጠር የለበትም። የኤርትራ ህዝብ ለአደጋ መዳረግ የለበትም እምነቴ ነው ብለዋል። ግን መምረጥ ካለብኝ የትግራይ ህዝብ ድጋሚ የጦር አውድማ የሚሆንበት ሁኔታ እስከ መጨረሻው ድረስ እንዳይሆን ይታገላለሁ ብለዋል። በዚህ ትግል እንቅፋት የሆኑት የወርቅ ንግድ ላይ የተሰማሩ ዘራፊዎች ናቸው ሲሉም አብራርተዋል። ግንባር አዛዥ ነኝ ይላል ወርቅ ሲዘርፍ ነው የሚውለው ብለዋል። በ2014 ወጣቶች በየግንባሩ ሲተናነቁ በርቀት ዳባትና ደባርቅ ሊማሊሞ ሆነው ውጊያ ሲመሩ የነበሩ ሰው ተመሳሳይ ሰዓት ኤክስካቫተር ወርቅ እያስቆፈረ ይሸጥ ነበር ሲሉ ተደምጠዋል። በዚህ የዝርፊያ ኔትወርክ ፖለቲከኛም እንዳለ ገልጸዋል። እነዚህ ባለው አንዱ ጌታቸው በመቶ ሚሊዮን ዘርፏል ስላሉት ኃይለስላሴም ተናግረዋል። ኮምፖልሻ ኢሽ አካውንት ነበር። በዚያ ሰዓት ጦርነት ገንዘብ ስለሚያስፈልገን ትክክለኛ ውሳኔ ነው የወሰን ነው። የግል ባንኮች ሳንነካይ መንግስትን እንውሰር ብለን ፖለቲካ ወስንን። እንደማናውቅ አራት ቢሊዮን ብር ነበር አይሺ አካውንት ላይ ከብሔራዊ ባንክ ማረጋገጥ ይቻላል ብለዋል። ጊዜው አስተዳደሩ በኋላ ወረቀት መጥቶልኝ ምን እንደተፈጠረ ባንኮች ውስጥ ግለጹልኝ የሚል ኢሹ አካውንት ውስጥ ያለውን ገንዘብ እንዲሰበስቡ ከተመደቡት ሰዎች መሃል አንዱ የግንባር አዛዥ የሚባለው ኃይለስላሴ በመቶ ሚሊዮን የሚቆጠር ገንዘብ ነው የወሰደው። ወደ አንድ ቢሊዮን አካባቢ ገንዘብ ነው የወሰደው። እሱ ስር ተፍ ተፍ የሚሉ የእሱ አገልጋዮች የተወሰነ ድርሻ ወሰዱም አሉ ብለዋል። አብዛኛው ሰው ትግሉን ለትግራይ ሕዝብ ካለው ህልውና ጥቅም አንጻር እንጂ ገንዘብ አገኝበታለሁ ብሎ አይደለም የተሳተፈው ሲሉም ተናግረዋል። እኔ በማውቀው ባረጋገጥኩት ሰነድ ጭምር እና ኃይለስላሴ ወርቅ ማሽኖች ሲያስገቡ ነው የሚውሉት ብለዋል። የፖለቲካ አመራ አብሮ የወርቅ ንግድ ውስጥ መሰማራቱን ጠቁመዋል። ማሽን ሲያዝባቸው ከፌደራል ሰዎች ጋር እየተደዋወሉ እናንተን የመሰለ ሰው የለም እያሉ እየተለማመጡ ማሽን ለማስለቀቅ እንደሚሞክሩ ገልጸዋል። በጥናቱ እገሌ ገሌ 300 ሚሊዮን ወስዷል፣ በቁጥጥር ስር ይዋል፣ እገሌ ገሌ ይህን ያህል ማሽነሪ ወስዷል፣ በቁጥጥር ስር ይዋል፣ እርምጃ ይወሰድ ከተባለ ሁለት ዓመት እንደሆነ አመላክተዋል። የቀረበው ጥናት ዶክመንተሪ እነ ዶክተር ደብረ ጽዮን ገብረ ሚካኤል እንደሚያውቁት ጠቁመዋል። ትግል ውስጥ ትላልቅ አስተዋጽኦ ያላቸው ሰዎች ስም ሌሎችን ይዞ እንዳይጠፋ የውሸት አንድነት ለማ ማስቀጠል ሲባል እርምጃ መወሰድ አልተቻለም ብለዋል። የመረረኝ ሰዓት እርምጃ እንዲወሰድ ዶክሜንት አቅርቤ ተግባራዊ አልተደረገም ብለዋል። እነ ምግበይና ኃይለስላሴ በስም ጠቅሰው መጠየቅ ስላልቻል ነው ሁሉም የሰራዊት አመራሮች ዘርፈዋል የሚል የጅምላ መልእክት እያስተላለፍን የመጣ ነው። ይህ ውሸት ነው ብለዋል። ተጠያቂነት እንዳይሰፍን የፖለቲካ መሪዎች እንቅፋት እንደሆኑ፣ ይህን የሚያደርጉት እነሱም ተጠያቂ ስለሆኑ እንደሆነ አቶ ጌታቸው ረዳ ይፋ አድርገዋል። አብዛኛው ሰራዊቱ አመራር ግን ሰላም ፈላጊ እንደሆነም

ኢትዮጵያ ስደተኞች ከጅቡቲ ለመውጣት የሶስት ወራት ጊዜ እንዲሰጣቸው ጥያቄ ቀረበ። በጅቡቲ የሚኖሩት ሰነድ አልባ ኢትዮጵያውያን ሀገር ለቀው ለመውጣት የሶስት ወር ጊዜ እንዲሰጣቸው ይፋ ጥያቄ መቅረቡን በጅቡቲ ያለው የኢትዮጵያ ኮሚኒቲ ሃይማኖት አባቶች ህብረት በጋራ ጠየቀ። አንድ የህብረቱ አባል የሆነው አባት መረጃውን እንደሰጡ ከሆነ በዚህ አካል እየተረገ ያለው ሽምግልና በዜጎች ላይ እንግልትና የመብት ጥሰት እንዳይፈጸም አስተዋጽኦ ያደርጋል ብለዋል። ሰነድ አልባ ዜጎች ከሀገሪቱ ለቀው ይውጡ የሚለው ነገር ሽምግልና ተይዞ ዜጎቻችን ህጋዊ ነዋሪዎች ለማድረግ ፓስፖርት እንዲያገኙ ለማስቻልና ቪዛም እንዲሰጣቸው ቀደም ሲል የተሰጠው አንድ ወር ቀነ ገደብ ወደ ሶስት ወራት እንዲራዘም ነው የጠየቀው። ይህ ጥያቄ ለሀገሪቱ ፕሬዚዳንት ጽፈት ቤት፣ ለሀገር ውስጥ ጉዳይ ሚኒስተርና ለውጭ ጉዳይ ሚኒስተር ደብዳቤ አቅርበዋል። ዜጎች በቂ ዝግጅት አድርገው ከሀገር እንዲወጡ አሊያም ህጋዊ እንደሆኑ ቀኑ ይራዘምላቸው ብለዋል። እነኛ ወንድሞቻችን ነን እናንተም ወንድሞቻችሁ ነው። የሁለት ሀገር አንድ ህዝብ ነን፣ እኛ ልዩነት የለንም። ይህ ከግምት አስገብታቸው የትናንት ታሪክ የነገውም ጉዟችን ተመልክታችሁ መፍትሄ ስጡን ሲሉም ተናግረዋል። ጅቡቲና ኢትዮጵያ የሚለያዩ ሀገር አይደሉም። እኛ የእኛ ዜጎች እዚህ ጫና እንዲፈጠር አብዛኛውን ዜጎች ሕገ ወጥ ነዋሪ እንደሆኑ እናውቃለን ብለዋል። የጅቡቲ ባለስልጣን ጥያቄያቸውን ተገንዝበው ምላሽ እንዲሰጡ ነግረውናል። ነገር ግን ምክር ቤቱ የተላለፈው ውሳኔ ስለሆነ አሁንም ውሳኔው መለወጥ የሚችል ምክር ቤት ነው ብለዋል። ነገር ግን ተረድተናችኋልም ሲሉም ተናግረዋል። በዚህ የሽምግልና ስራችን የተረጋጋ ነገር እንዲኖር አድርጓል። ፖሊሶች ቤት ለቤት እየገቡ ሁከት እንዳይፈጥሩ በቤት ውስጥ ሰው እንዳይይዙ አድርገናል። በዚህ ተግባርም እንዲታቀቡ አስችለናል ብለዋል የሚገኝ ሰው ካልሆነ በስተቀር ስራ ያለው ሰው እንዳይነካ ጠይቀን ሰምተዋል። በልመናም ይሁን ያስረዳናቸው እኒህኛ ሃይማኖት አባቶች መሸምገል ነው የምንችለው ብለዋል። ማክሰኞ ለት ደግሞ ኡጋዞች ለማነጋገር ወደ ድሬዳዋ እንመጣለን። በነዛ ሽምግልና መሳተፍ ያለባቸው የጅቡቲ መንግስት ማሳመን የሚችሉ ኡጋዞችና የሀገር ሽማግሌዎች በድሬዳዋ እናነጋግራለን ብለዋል። እነዚህ ኡጋዞች እንደ አይነት ሁኔታ ሲያጋጥም በራሳቸው ህግ ያስከትላሉ። ኡጋዞች ወደ ሀገሪቱ መንግስት በሽምግልና ለመላክ እየሰሩ ነው። እነኚህ ሽምግልና ከየትኛውም መንገድ የተሻለ ሆኗል፣ ተሳክቶልናል። ሰነድ አልባ ዜጎች ህገወጥ ናቸው ሲሉም ህገወጥ ሰው የለም ህገወጥ አካሄድ እንጂ ብለናል፣ ተከራክረናል ብለዋል። ህጋዊ ሰውነት ነው፣ ጉዞ ህገወጥ ነው። በደስታችን ጊዜ ከየትኛውም እምነት ተከታይ ጋር አብረን ነበር። አሁን ሲያዝኑ ሲያለቅሱ ቆመን ማየት አንችልም፣ ይህኛ ሃይማኖት አባቶች ነን ብለዋል። በካቢኔ ውስጥ ያለው የመንግስት ኃላፊዎች ሀሳባችንን ተስማምተዋልን ሲሉ አብራርተዋል።